እሰይ እሰይ እናንተ የሚያምርባችሁ እንደዚህ ስትቃለዱ እንደዚህ ስትጫጫሁ እንደዚህ ስትላፉ በጣም በጣም በጣም በጣም ደስ የሚለው ማለት ነው። ያው በሰበቡ ይታረቃሉ ማለት ነው። ያው ወረዲማ ታርቀዋል። አንድ ቤት ውስጥ መቼስ ተምኩን ተንኮል እየተሰራሩ ማለት መኖር ማለት ያው መታረቅ ማለት ነው የፍቅር መታረቅ ማለት ነውና ወይ በጣም ነው ደስ የምትሉት ማለት አስባችሁታል። በአንድ ቤት ውስጥ እንደዚህ በፍቅር እየተላፋችሁ እየተጫጫጫኋችሁ በቃ ስትኖሩ በጣም በጣም ደስ የሚል ነገር ነውና ማለት ነውና በቃ መዳረቅ በቃ ደስ ሲል እኮ ማለት ነው ሰው ከምትወዱት ሰው ጋር ማለት ነውና። ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች፣ እንዴ ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ታምኒኑን አይቼ እንዴት እንደደነቅት ማለት በቃ እንዴት ደስ እንዳለኝ ማለት ነው። እና ያው ሀይሚ ታውቃላችሁ፣ ተንኮሏ በተንኮል ተንኮል ነው። እና ያው ባይ ዘ ዌይ እንደዚህ በቃ የሚከላከልላችሁ ሰው ሲኖራችሁ እኮ እንደዚህ በጣም ደስ ይላል ማለት። ገባችኋል? ብሩክ ለሀይሚ ለመከላከል ነው እዛ መሬት ላይ ሲሚንቶ፣ ሴራሚክ የተኛው ማለት ነው። ጥቃት እንዳይደርስባት ልጁ መቶ ምንም ነገር እንዳይተናኩላት ነው ያን ነገር ያደረገው ማለት ነው። እና እየጠበቃት ማለት ነው። አሰባችኋት፣ ጠባቂ ሰው ሲሰጣችሁ ኦ ማይ ጋድ፣ ጠባቂ ሰው ማለት ነው። እና ብሩኬ ሀይሚን እየጠበቀችው ነው። እና ሀይሚ ደግሞ ከኔ ጋር ትኖር ምናምን ብለዋለች ታውቃላችሁ፣ አገባ ውስጥ ናቸው። እና ያው ሀይሚ ስትናገር እንደነበረው የመጀመሪያ መግቢያዋ ላይ ቪዲዮ ላይ

ጆሮ ውስጥ ስለገባ ብቻ አሳዘነኝ እንጂ ኦረዲ እንትን ይላል። ደስ ደስ ብሎኛል። በቃ ማለት በእንደዚህ አይነት ሙድ ስላየዋቸው በቃ ነገሮች ያ ሁሉን ነገር አልፎ በእንደዚህ አይነት ሙድ በእንደዚህ አይነት ፍቅር በቃ በእንደዚህ አይነት በጣም ከስንት ጊዜ በኋላ ቆየ ነው። አንድ አስራ አንድ አስራ አምስት ቀን አይሆንም። እንደዚህ አይነት ፍቅር ከገቡ አንድ አስራ አምስት ቀን ቲንግ ሆናቸዋል ብዬ አስባለሁ። ማታ አስባችሁታል በቃ በጣም ቆየን እንደዚህ አይነት ነገር ካየንባቸው ምናምን ማለት ነውና እስቲል፣ በቃ በእንደዚህ አይነት ፍቅር ማየት ማለት በጣም መታደል ነው ማለት ነውና፣ አንዳንድ ጊዜ በጣም ደስ ይላል ማለት ነውና፣ ተነፋፍቁም ደግሞ አስባችሁታል። በጣም በፍቅር ቪዲዮ ምናምን ስለሆነ ሀይሚ በነቁራን የጀመረችው ማለት ነው ውሃ በመድፋት ማለት ነውና፣ አሁን ደግሞ ነገ ብሩኬ ይቀጥላል ማለት ነው። ነገ እንችን ነው የሚያስጨውሽ ማለት ነውና በቃ እንዲህ ነው የምታምሩት። በቃ አያችሁ ኮሜንቱን ራሱ መስማ በቃ እንዴት እንደምታምሩ በቃ እናንተ ፍቅር ነው የሚያምርባችሁ። በቃ እንዲህ ስትሆኑ፣ በቃ ስትጫወቱ ጀስት ሞር ተመልካች ራሱ ደስ እያለ የሚያዩ ማለት። በቃ ስትጣሉ እኛ በጣም ይደብርናል። እና የኔ የኔን ቡጥጥሎች የኔ ጨረቆች ማለት ነው። ብሩኬ ግን አሳዘነኝ። ወይኔ ሀይሜ፣ ወይኔ ሀይሜ፣ እንዴት አስችሎች ደፋሽበት? እንዴት እንዴት፣ አላሳዘነሽ ወይኔ ስሉ ግን አልጮሆባትም ራሱ ማለት በቃ ቆሞ ነው የሚያያት። ደንግጥ ደንግጦ ማለት እንዲ ምን ሆኖ ነው ያማታል እንዲ ምናምን እያለ ነበር እያያት ያለው ማለት ነውና፣ በቃ አላም እንትን አላለ በቃ እንትን አላለ በቃ የእውነት በጣም ነው የሚሳሳላት። የእውነትን ለመናገር ከምላችሁ በላይ በጣም ነው የሚሳሳላት። በቃ የእውነት ደፍሮ እንኳን ለመቆጣት ብሩክ ይሳሳል። ሀይሚ የእውነት በቃ ደፍሮ ለመቆጣት ይሳሳል እና በቃ እንጃ ፍቅራቸው በጣም ደስ ይላል። በጣም በጣም በጣም ነው እና አሳዝኑኝ ደግሞ ኩርምት ብሎ ምነው ሀይሚ፣ ፍራሽ እንኳን ብሰጩ፣ ፍራሽ ብሰጩስ ምነው አያሳዝንሽም እ ለአንቺ ብሎ አንቺን ለመከላከል ጠብቆ እንዲህ ፍራሽ ልትርኩም የሚለው ማለት ሶፋው አለ በቃ ምናምን ብሉት ነው ማለት የኔ ጌታ የኔ ወንድም የኔ ጨረቀውች እና በጣም በቃ ደስ ያለኝ ከስንት ጊዜ በኋላ በቃ በእንደዚህ አይነት ሙድ ምናምን ተረጋግታችሁ ከጩኸት ከሦስተኛ ወገን ሳይኖርባችሁ ምናምን ያለውን ነገር ፈታችሁ በ በእንደዚ አይነት ነገር ስለመጣችሁ የእውነት በጣም ደስ ብሎናል ማለት ነው። የእውነት እኛ ጫረቃ ፋሚሊ በጣም ሪስፔክት አለን ክብር አለን እና ያንን ነው የምንለው ማለት ነው። እና የሆነት በጣም ደስ ትላላችሁ ማለት ነው። እና ብሩክ ደግሞ የመልስ የምትንጠበቃለን ጀስት ታቃለክ። ያንተ ደግሞ በከባድ ነው የሚመጣው። ሀይሚ በውሃ ነው የመታችው። እሱ ደግሞ በበብዙ እንጃ ታቃላቸው። ብሩክ ለዘው አሁን ላይ በጣም ከባድ እየሆነ ነው፣ በፕራንክ ማለት ነው። እና አይ ቲንክ አይ ዶን ኖ እኔ አላቅም። በከባዱ ይመጣልሻል በቃ በዚህ በዚህ እያሉ በቃ ይታረቃሉ። የብሩክ ሶስት መቶ ሺህ ይከበራል።